አሰላሙ ዓለይኩም አረህማቱላህ በረካችሁ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናቸው? ደህና ናቸው ወይ? እኔ ያለው አልሐምዱሊላ፣ እናንተስ ጋ እንዴት ነው? ለክርስቲያን እህቶቼ ወንድሞቼ፣ ለእናንተም ሰላም ብያለሁ። በያላችሁበት ሰላማችሁ ይብዛ። ውዶቼ፣ ማሮቼ፣ ፍቅሮቼ ይህን ቻናል ስትገቡ ላይክ አድርጉ ላይክ አድርጉኝ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ለቤቱ ወደ ቤቱ ወደ ቻናላችን ተቀላቀሉ ማለት ነው። ጋይሶች በጣም ከልብ ነው ማመሰግነው። አይዞች በርቺ ለምትሉኝ ብቻ ቴንክ ዩ ሶ ማች ጋይስ እና ወደ መጣበት ጉዳይ ልሂድ። ዛሬ ምን መሰላችሁ? ዛሬ ማለት ነው እዚህ ሀገር ከአስራ ዓመት በላይ ተቀምጣችሁ አገር ለመሄድ ኑሮ የምትፈሩ እንዴት እንኖራለን የምችሉ በቃ ምንም አልሰራሁም ምንም አልያዝኩ የምችሉ ኦር ደግሞ ለሰው ደግሞ እየሰጣችሁ እየሰጣችሁ እየሰጣችሁ ባዷችሁን የቀራችሁ ሰው ልጆች፣ እኔን ባታዳምጡኝም በዚህ ባወራሁት አንድ ሰው ራሱ ቢሰማ ብዬ ነው ማለት ነው። እና ምን መሰላችሁ አንዳንድ ሰው በቆየ ቁጥር በቆየ ቁጥር አንድ ነገር የሚሰራ ይመስለዋል። እንደዛ ግን አይደለም። ጋይሶች ልንገራችሁ፣ እኔ አምስት ዓመት ሰርቼ ማለት ነው የሰራዋት ቤት ማለት ባጭሩ አሳያችኋለሁ። ባጭሩ ባጭሩ ዋና ምንድን ነው ቁም ነገር ነው ጋይስ፣ እናንተ እዚህ ሀገር ቁጭ ብላችሁ ማለት ነው ከእድሜያችሁ እየሄደ እየሄደ እናንተስ እዚህ ማዳም ቤት ላይ ምንም አልቸገራችሁም። ትበላላችሁ፣ ትጠጣላችሁ፣ ትተኛላችሁ። ሶ ምንድነው ወጪ የሚባል ነገር የለም። ኑሮ ተወደደ ምን አለ ላ የለም። ሲያለቀ ባባ፣ አለቀ፣ ማዳም፣ ይሄ ነገር አለቀ፣ ታመጣለች። ሳፈለላ በኪሳችሁ አይወጣም። ምንም አታውቁም። ከዛስ በኋላ እዛ ቁጭ ብያለ ለዳሜ ይሄን ቸገረኝ፣ ይሄን ግዥልኝ፣ ይሄን ምግብ የለም፣ ይሄ መጥቷል፣ ይሄ ተብለዋል። አንቺ ብርሽ እንትሰሪ ሰርስ ትጨርስ የለሽም። ሁለት አመት አለቀ፣ ታያለሽ፣ ምንም የለሽም። ስለዚህ ምንድነው እናንተ ማድረግ ያለባችሁ ጎበዝ ሁኑ፣ ጠንካራ ሁኑ። ጋይሶች፣ ምንድነው ለሰው ብሰጡ ብሰጡ ብሰጡ ብሰጡ ያ ሰው ጠግብ ያለው አይላችሁ። እስከመሰጡ ድረስ ጥዋት ማታ ጥዋት ማታ ይስፍላችኋል፣ ይከርድ ካርድ ይደውላችኋል። አሁን ዋትሳፕ አለ ሳ ከዛስ በኋላ ብሩ እንትልካላችሁ ከደረሰ በኋላ አመሰግናለሁ፣ ይህ ጀዛኪላ ወኸይረን፣ ብሩ ደርሶኛል ይሏችሁ። የምረይን ነው ምላችሁ። ያጋጠማቸው ካላችሁ ትነግሮኛላችሁ። እና ምንድነው እንደዚህ ራሱ አትበሉም። እስከመሰጡ ነው ያጠድፋችሁ። እናንተም ንቁ ንቁ እስከ መቼ በሰው ቤት መሳቀቅ እስከ መቼ ማዳም ቤት እንደዚህ ወይኔ ወይኔ እኔ ማለት ነው የምሬ ነው ኢማራ ላይ አምስት አመት ውጪ ብያለውኝ አምስት አመት ቁጭ አልኩት ምን መሰላችሁ በሰዎች ማለት ነው የምሬ ነው የምላችሁ ሰዎች በጣም ይወዱኝ ነበረ ቤቱ ላይ የኔ ያሰሬ አባት ማለት ነው ነበር ታማሚ ነበር ጋይስ እና ታማሚ ነበር እኔ ነበር የምጠብቀው ከዛ ሆስፒታል ገባ ክሊቭላንድ ሆስፒታል የሚባል አለ እዛው እዛ ገባ እኔም ላስታማው እዛ ሆስፒታል ውስጥ ቁጭ አልኩኝ ከዛ ቁጭ አልኩኝ በቃ እዛው ከረመ እሱ ወላሂ ነው ማለት እኔ ከመጣው በቃ ኢትዮጵያ ከገባው በኋላ ነው የሞተው እና እዛ ቁጭ ብዬ እሱን አስታምማለሁኝ ብሬም በቃ ሁለት ሺህ ተደረገልኝ። ከዛ እኔ ደግሞ ማለት ነው ከመጣሁ ለቤተሰቤ አንድም ነገር አላረኩም። መጀመሪያ እኔ ሳውዲ መጥቻለሁ። ጋይ ሳውዲ መጥቼ ማለት ነው በአንድ ዓመቴ ጠግር ነው አስገብተውኛል። የእውነት ሰው ሀገር ስንሆን መቼ እንደምንገባ ምን እንደምንፈጠር ምን አናውቅም። ያንን ስለማናውቅ የሰራንበት ብር እንያዝ። ማንም ከአንቺ በላይ ከራስሽ ከህይወትሽ በላይ ነው እንዴ ማንም እኮ ከህይወትሽ በላይ አይደለም አንቺ ዛሬ ሰጥተሽ ሰጥተሽ ሰጥተሽ ሰጥተሽ ትሄጃለሽ ሀገር የካርድ አስራ አምስት ብር እንካ ሄዱሽ የካርድ አስራ ካለሽ ማለት ነው ካለሽ ወላሂ ልንገራችሁ እኔ እመኑ አትመኑም እዚህ ሀገር ብዙ ዓመት የቆያችሁ በቃ ከስድስት ዓመት በላይ የቆያችሁት ነው ስሙኝ ኢትዮጵያ ውስጥ ካለሽ ማለት ነው። ጎረቤት ይወድሻል፣ በቃ የአካባቢ ሰው ሁሉም ይወድሻል። በቃ አለሻ ትንሽ ሁሉም ጠጋ ጠጋ ይላል፣ ምናምን ነገር። እናስ ዘመድ የተጣላሽው ይመጣል። ቤተሰብ እራሱ ካለሽ ነው የሚወድሽ። ወላሂ ነው ምላቸው። ቤተሰብ እራሱ ካለሽ ነው የሚወድሽ። እናስ ጠንካራ ሁኚ። ዛሬ ንቂ ንቂ፣ ሀቢብቲ እና ምንድን ነው ከሌለሽ ግን ማለት ነው ማንም ተቻ ያደረገሽ ቤተሰብ ለቤተሰብ ራሱ እዳ ነው የምትሆኝ። እዳ ትላንት ልከሽ ልከሽ ልከሽ ልከሽ ብርሽን በነሱ ነው የጨረሹ። የነገቀን ግን አንቺ ምንም የለሽ። ሄደሽ ግን እንደዚህ ብቴ እነሱም ለሀቢብቴ አይወዱሽም። አንቺ መልሰሽ ወደ ውጭ ሀገር ለሄድ ነው የምትይው ያኛው ከሚመጣባችሁ በፊት እናንተ ጠንክሮ ማሮች። እናንተ ምሳሌ አሁን ይሄን የምናገረው ግን ማለት ነው እንደነገርኳችሁ ነው። ከስድስት ዓመት ለቆያቸው ብቻ ነው። አሁን ምሳሌ፣ ትናንሾቹ መቶ ለትዳር ያልደረሱት ለራሳችሁ አድርጎ አይደለም እናንተ ምንድ ማድረግ መጀመሪያ የመጣችሁት ፋሚሊን ማለት ነው ቤተሰብ፣ እናት አባቶቻችሁን ማለት ነው የሆነ ቦታ አድርጎ ለውጧቸው እነሱ ገባችሁ። እነሱን በእናንተ ነው ማረፍ የሚፈልጉት። እኔ ምሳሌ ልንገራችሁ፣ ሳውዲ መጥቼ ለእናቴ ቤት ሊሰራ ሲባል አገር ገባ ነገር፣ ከተገባው በኋላ ከገባው በኋላ ያ ቤት ያው ሁሉም ነገር ስለተዘጋጀ ተሰራ ማለት ነው። ገባችሁ። ከዛ በኋላ ነው ኢማራት ሄጄ ደግሞ ሌላ ወታደራዊ ቤት የተገዛው እና አስባችሁታል፣ አስባችሁታል ጋይስ። በአንድ አመት ገጠር ለእናት ቤት ማሰራት እንደገና አምስት አመት ሌላ ቦታ ጀራ ቤት መስር፣ በስድስት አመት ሁለት ቤት። እናንተ ግን ምንድን ነው ስንት አመት ቁጭ ባላ ቁጭ ብላችሁ ምንም አላደረኩም ምንም የለኝም እያላችሁ እዚ ድማችሁ ጉልበታችሁ እያለቀ ዛሬ፣ እስኪ ሆስፒታል ሂዱ። ዛሬ ሆስፒታል እራሱ ብትሄዱም ማለት ነው ማማ ጥያቃታቸው ስንቶች አሉ። ወላሂ ነው የምላችሁ፣ ወላሂ ብላሂ ማማት ይተኙና ማለት ነው በቃ ታኘተው አልጋ ላይ እዘም በቃ ነርሶች ይሳደባሉ። እስቲ ሌላ ነገር አታውሪ አመጪ ሲባል ማለት ሲሉ ማለት ነው አቸል ሰጥ አልጋ ላይ ሰጥ በቃ ያ የሚጥ መርፌ ይሰጣታል። እሱ በሱ ነው እንትን ምትል እና አረብ ሀገር ሄደሻል እንዴ ይላሉ፣ እነሱ ራሳቸው አረብ ሀገር ሄደሻል እንዴ? ስንት አመት ሰርተሻል? ይሄን አመት የሰራሁት እንዴ ነው ያልኩት እኔ። የምሬን ነው፣ እንደዛ ነው እኔ ስለገጠመኝ ነው። ብዙ ጊዜ ሄዳለሁ ሆስፒታል፣ ያው ቤተሰቡ የሆነ ነገር ም ሲወልድ ሆስፒታል ገባ ከተባለ ይኬዳል ሳ እና ይሄ ነው እና ምንድን ነው እናንተ ማድረግ ያለባችሁ ጋይሶች፣ ለራሳችሁ ሆኖ አታባክኖ አሁን ወደ ቤቴ ላሳያችሁ፣ ግን ከመጀመሪያው አላሳያችሁም። ማለት መጀመሪያ ያስጠላል። መጀመሪያ ወላሂ ነው። መጀመሪያ ገና ሲገዛ ይሆን ያስጠላል። ልክ ከየትኛው ፓርት ጭቃ፣ በቃ ልጥፍ ልጥፍ ምናምን ካለቀበት ጀመር ላሳያችሁ ያኔ ልጥፍ ካለቀበት ግን ማለት ነው። ቪዲዮ እንደዚህ ነው ሲቀረጽ በዚህ ማለት እንደዚህ ሳይሆን ዩቱብ ስሰሩ ጋይሶች እንደዚህ ቪዲዮ እንደዚህ ያሱ። እኔ ራሱ የመጀመሪያ ቀን ሳላቅ ማለት ነው እንደዚህ ነው ያረጉት። ስለዚህ ዩቱብ ስሰሩ እንደዚህ ቅረጹ። እኔ ያንን የተቀረጸው እንዲህ ነው ግን በትንሹ አሳየ።